ሪስ ጄምስ ሊጨበጨብለት ሚችል የሚገባቸዋል የሲሉ ደጋፊዎች ግን፣ ታድላችሁ እግዚአብሔር ነው። እንደው ሪስ ጄምስ ስላላችሁ ሪስ ጄምስን ካሁን በኋላ ከየትኛውም ራይት ባክም ሆነ ሌፍት ባክ እንዳታወዳድሩት እንዳታወዳዱት። እሺ፣ ሪስ ጄምስ ይለያል። ስለ ጄምስ አላስተመተው አልችልም። ኩክ ነው ያረገው። ሪስ ጄምስ ይመች። እሺ አንግማኖች እና የአርሴ ደጋፊዎች የትላንትን ቪዲዮ በደንብ ከቨር አላደረኩትም። ዛሬ ከቨር አድርጓለሁ፣ አንዳንድ ነጥቦች ማንሳት እፈልጋለሁ። መደነቅ ያለበትም ይደነቃል። ከዛ በፊት ግን ማነው ቪንቴጅ ፖድካስት በቀረብኩ ጊዜ የተናገርኩትን ንግግር ተቀርጾ እቺን ንግግር ተናግሬ ነበረ። የሊቨርፑል ደጋፊዎችም ሄዳችሁ ማየት ትችላላችሁ አዳምጧት እኔ በአርሚ ስሎት እንደጠበቅኩት እንዳልሆነ ነው የምረዳው። ምክንያቱም እንዴት ይሄ አይታየ ቫን ዳይክ 34 ዓመቱ በስት ዲፌንደር እንደ ሊግ መቼ ካቻፕ እንደሚያደርግበት። ዋናው ስለ ቸልሲ ይሄ ቪዲዮ መጨረሻ ላይ ነው። ስለ ቸልሲ ስለ ቸልሲ ያልኩትን አዳምጧት። በዚህ ረገድ ሳየው ማለት ቸልሲ በጣም አስፈሪ ለመሆን ሳንቼስ ምርጥ መሆን ብቻ ነው የምጠበቅበት። አሁን ይሄ ቪዲዮ ማለት ነው ፕሪሚየር ሊጉ ሳይጀመር ፖድካስት ላይ ቀርቤ ነበረ። ስለዚያ ማንም ሰው ኢቭን የቸልሲ ደጋፊዎች እራሱ ምን ያህል ጠንካራ ሊሆኑ እንደሚችሉ ባላወቁበት ጊዜ እኔ የቸልሲ ጥንካሬ በጣም ይታየኛል። ይታየኛል ስለ ቸልሲ ያልኩት ልክ ነኝ። ስለ ሊቨርፑል ያልኩት ልክ ነኝ። ብቸኛ የተሳሳትኩት ከገመትኩት በላይ ፐርፎርም ያደረገው ማን ሲቲ ብቻ ነው። እሱም ደግሞ ገና ስድስተኛ ነው፣ ሰባተኛ ሳምንት ላይ ምን አስቤ ነው ብዬ መጥቼ ተናግሬሀለሁ። ስለዚያ ክሬዲት ማሳነስ ሰው አይደለሁም። ቸልሲ ትላንት ምርጥ ነበር። ምርጥ ነበር እኛ ሽት ነበር፣ ፋክት፣ እኛ ሽት ነበር። እኛ ሽት ባንሆን የተሻለ ጨዋታ እናደረግ ነበር፣ ግን ከቸልሲ ምርጥነት ግን ክሬዲቱን መውሰድ አልፈልግም። ሪስ ጄምስ ሊጨበጨብለት የሚገባ ተጫዋች መታችሁ። ከቲምበር ጋር ማወዳደራችሁ ነው ማይገባኝ። ምክንያቱም ይኸውልህ፣ ስለማይበልጠው ምናምን እኮ አይደለም። ራይት ባክ አይደለም፣ ምን ሼ ነው ሚድፊልደር ሆኖ በሚድፊልድ አጫወቱ ያስደመመን ሰው እንደ ራይት ባክ ምናምን ብለህ የምታወራው ራይት ባክ ሆኖ ካየነው ኩቆየማ ምናልባት የሚጎዳው ራይት ባክ ሊሆን ይችላል። ገባር ቤስት ራይት ባክ ሳይሆን ማ ነው አልቢ ራይት ባክ ነው። ገባር ስለሚጎዳ ዘንድሮ እንደ ራይት ባክ ቲምበርን የሚያክለው የለም። ይሄ እኮ ሴም አሁንም ያለ ስቴትመንት ነው። ሪስ ጄምስ ራይት ባክ ነው አጫውቶ ራይት ባክ ሆነ እንደ ሚድፊልደር ነው ያስደመመን። የሚገርም ተጫዋች ሪስ ጄምስ። ማ ነው ዴክለን ራይስ ያው ታውቃላችሁ ዋንጫ አንድ ብላ እንጂ ለባለን ዶርጩ ነው ገባችሁ አይደል ቸልሲ ትላንት ክሬዲት የሚያሰጠው ፐርፎርማንስ ነው ያሳየን ትናንት ክሬዲት የሚያሰጠው ፐርፎርማንስ ግን ለኔ ብዙ አልደነቀኝ አመቱ ሲጀመር ስለተናገርኩኝ ማለት ሮበርት ሳንቼዝ ምርጥ ከሆነ ቸልሲ ያስፈራል ሳንቼዝ ደግሞ ምርጥ ነበር ሳንቼዝ ምርጥ ማይሆንበት ጨዋታዎች ላይ ነው ዋጋ የሚያስከፍላችሁ ከዛ በተረፈ ያው ሃንግማን ይጨብጨብልኝ ካልሽ ሶስተኛ ወደ ከሁለተኛ ወደ ሶስተኛ ነው ይወረሹ የኛ ጥፋት አለ። ቀይ ያገኘሽ ምን ምን ምን እናድርግ? እኛ ሽት በነበርን ጊዜ አላሸነፋችሁም። ሽት ነበርን። የባየር ሙኒክን ጨዋታ አርቴታ መጋደል የለብህም ብሸነፍ ይሻለኛል ያልኩት ለዚህ ነው። ማን ላት በላት ያለው ተጫዋች አለ? ሁሉም ተጫዋች እኮ ላት በላት ሆኖ ነበር የገባው። ከእንደገና ደግሞ ጋብሪኤልና ሳሊባ ሁለቱም ሲጎሉ፣ ማን ሂንካፔና ሞስኬራ ምርጥ ተጫዋቾች፣ ኢንዲቪጁአሊ ምርጥ ተጫዋቾች ቢሆኑም ጥምረት የላቸው። ከሁለቱም መሪው ማን ነው የሆነ ሳለ እኮ ተለጠጡ ማን ተለጠጡና ራይት ባክና ሌፍት ሌፍት ባክ ነበር የሚመስሉት ሰሊባ የተጎዳው የመጨረሻ ትሬኒንግ ሴሽን ላይ ነው ሞስከራን አስገብተ ራሱ ትሬኒንግ መስራት እንዳትችል ብዙ ነገሮች በእኛ በኩል ስተትም ከናንተ ክሬዲት አያስወስድም ምርጥ ነበራችሁ ምርጥና ምርጥ ሆነ እንድንጋጠም ያበደ ነበረ እኛ ምርጥ አልነበረም እናንተ ምርጥ ነበራችሁ አንተ ሊተር ደግሞ ገገማ ማይረባ ዳኛ ስለሆነ ቀይ ሰጠና እኩል አደረገን እኩል ወጣን ተረዳሽኛ አይደል ኮንግራሌሽንስ ካረካሽ፣ አንድ ኩል ካረካሽ፣ ኮንግራሌሽንስ። እኛ እንደ ሽንፈት ነው የምንቆጥረው። ያው ያርሰናል ደጋፊ ነው፣ አቻለኛ ሽንፈት ነው። ለአንቺ ቪክትሪ። ፈንድቂበት አባቴ፣ ፈንድቂበት። ምን የሚወራው አንድ ጎል አንድ አግብተን እኔ መለያ አግብቶ አንድ ጎል ወይኔ፣ ምለው ራሱ ያጠሩ በእግዚአብሔር። ጀምስ ግን ምን ተጫዋች ነው እውነት? የቼልሲ ደጋፊዎች እሱ ስላላችሁ አመስግኑ፣ እሺ? ከምሬን ነው ምላችሁ። ሚችል ተጫዋች ነው ከምር። ምን ተብሎ ነው ሻሁን የሚወራው? አንድ ማጋለሽ እና ሳሊባ እንኳን አንዴ ዛሬ ባይኖር ሴት ቢ ይግባብን። ወይኔ ወይኔ፣ ምን ተብሎ ነው ሻሁን የሚወራው? ይሄ መቀጠል ከምኑ ደረስ? አሁንም ነገም ቢወል ለእንደኔ ስሬድ እሺ። ይሄንን ጉድ እንዴት ነው ደብቃችሁ ይኖራችሁ ታርሰናል ደጋፊ ቡካዮ ሳካ ትናንት አሲስት ያደርገው ከአንድ አመት በኋላ ነው አሉ በዚህ ካላንደር ይር ማለት ሀያ አምስት ከገባ አሁን ኦልሞስት ሊያልቅ ነው ያው ጃኑዋሪ ደርሷል ታውቃላችሁ አንድ አሲስት ነው ያለው የእኛ ኮንሲስተንት ወይ አየን ኮንሲስተንሲው ፎርፎርም ባለማድረግ ነው። እንዴት ነው ያመለጠኝ? እኔ እኮ በጣም የሚያናደኝ፣ እንዴት አመለጠኝ ይሄ መረጃ። የምሬን ነው የምላችሁ። ትላንት ደግሞ እንዴት ሲለጋው እንደነበር አይታችሁታል። ለማንኛውም ፎደን ከሳካ ከፎደን ሊበልጥ አለው ለምትሉት ነው ይሄ። ባይዘ ኮንሲስተንት፣ ኮንሲስተንት እሱ በጣም ምናምን ዊንገር ሆነ አንድ አመት ሁሉ ያን ሁሉ ኮርና እየመታ አንድ አሲስት ብቻ ካለ በጣም ችግር አለ ማለት ነው። እኔ ሳካን አልተችም፣ ባይዘ ለማንኛውም፣ ለመተቸት አይደለም። ግን እንደዚህ አይነት ነገሮች ግዴታ ነው መውጣት አለባቸው።

ለሶስት ዓመታት ተበትኖ ነበር የሰርጉ ወረቀት። መቻዳነውና መሆን ከሚንዜነት ቀጥል። ለድግስ ማድመቂያ ሰንጋበሬን ባናርድ ቦታው ላይ ከመጣ ይበቃል። ትሮሳርድ ሰንጋውንም አርደ ሌላው ከሚበላ ብርህን አጨርስ። በልተኛ ወያላ ቀጥል። እውነታው ቢመርም ቢልም ሬት ሬት እልልታው ይደምቃል በኤምሬት መሬ እውነታው አይመርም አይልም ሬትሬት ለማጨብጨብ ነው የሚሆነው ኤምሬት ቀጥል የተኩስን ብለው የተሳለቁበት ያ ታሪካዊ መድፍ ይኸውና። ይዟል ጠላትን መረፍረፍ። ይተኩሳል እኮ መድፋችሁ በየእለት አልሞ አይመታ እንጂ ዋንጫው ባለችበት ፎቃቃ ወያላ